በህዝብ ብዛት የኢትዮጵያን ዜሮ ነጥብ ስምንት ከመቶ ብቻ ናት። የቆዳ ስፋቷን ቢሆን የኢትዮጵያን ሁለት ከመቶ አይበልጥም። ነገር ግን ከአፍሪካ ሁለተኛ ከዓለም አስረኛ የሆነ የሕዝብ ብዛት ላላት የ130 ሚሊዮን ዜጎች መኖሪያ ለሆነችው ኢትዮጵያ ጉሮሮዋ ናት። እንደ ሀገር ሕልውናዋ የተመሠረተባት ኢትዮጵያ ለዜጎቿ ምግብ፣ ለገበሬዎቿ ማዳበሪያ፣ ለመኪኖቿ ነዳጅ፣ ለወታደሮቿ መሣሪያ ማስገባት ብትፈልግ ወይም በሀገር ውስጥ ያመረተቻቸውን ምንም አይነት ምርቶች ለዓለም ገበያ አውጥታ መሸጥ ሲኖርባት ለጢንጥየዋ ጅቡቲ የወደብና የመጋዘን ኪራይ መክፈል አለባት። ኢትዮጵያ በበኩሏ ለጅቡቲ የመጠጥ ውሃ በነጻ ታቀርብላታለች። ኤሌክትሪክ፣ አትክልትና ፍራፍሬ፣ ከምንም በላይ አብዝታ የምትፈልገውን ጫትም ትኩስ ትኩሱን ገበታዋ ላይ ታቀርብላታለች። እንዲህ ተንከባክባትም ቢሆን ግን የወደብ ቢሮክራሲዋ አልቀረላትም። ከአካባቢው አገራት ጋር ሲነጻጸርም ኢትዮጵያ ለጅቡቲ የምትከፍለው የወደብና የሎጂስቲክስ ወጪ የተጋነነ ነው። ከምንም በላይ ኢኮኖሚዋን በኢትዮጵያ ላይ የመሰረተችው ጅቡቲ ለበዙ የዓለም አገራት በሯን ከፍታ የጦር መንደር እንዲገነቡ የፈቀደች ቢሆንም ለኢትዮጵያ ሲሆን ግን አሁን በዓይኔ መጣሽ አታስቢው ብላታለች። የሚገርመው ደግሞ በ2024 በተፈረመ ስምምነት በአካባቢው ምንም አይነት የኢኮኖሚ ጥቅም ለሌላት ግብፅ በወደቧ ላይ የኢኮኖሚ ዞን እንድታቋቁም ፈቅዳላታለች። ለምን በሰፊው እንመለስበታለን። ሌላም በዝርዝር የምንመለከተው እውነት አለ። ከልጅነታችን ጀምሮ ተደጋግሞ ሲነገር የምንሰማው ነገር ግን ከታሪክ አዋቂዎች ያላጣራ ነው እውነት እስከ ዓፄ ምኒልክ ዘመነ መንግሥት ጅቡቲ የኢትዮጵያ አካል እንደነበረች ዓፄ ምኒልክ በ99 ዓመት ውል ለፈረንሳይ አሳልፈው እንደሰጧት ፈረንሳይ ግን በብልጠት ዓመተ ምህረቱን አራዝማ በዛው እንዳስቀረችብን እውነት ጅቡቲ የኢትዮጵያ ነበረች። አጼ ምኒልክስ ለ99 ዓመት ጅቡቲን አከራይተዋታል? ከሆነስ፣ ለ99 ዓመት የተከራየችውን ጅቡቲ ለምን ማስመለስ አልተቻለም? ተጭበረበረ የሚባለው በፈረንሳይኛ የተጻፈው ዓመተ ምህረትስ ስንት ነው የሚለው፣ ከዚህ በኋላ ኢትዮጵያ ተጭበርብራ ያጣቻትን ጅቡቲ የማስመለስ ህጋዊ መብትስ ይኖራት ይሆን፣ በዝርዝር እናየዋለን። አንድ አገር በዓለም ካርታ ላይ የሚገኝበት አካባቢ ምን ያህል ታሪኩን ሊቀይር፣ ኢኮኖሚውን ሊቆጣጠር፣ እጣ ፈንታውን ሊወስን እንደሚችል እማኝ ይጠራ ቢባል ከጅቡቲ ውጪ ማናገር ይገኛል። ዓለማችን ላይ በጂኦግራፊያዊ አቀማመጧ ምክንያት ጅቡቲን አጥብቃ የምትፈልጋት ኢትዮጵያ ብቻ አይደለችም። እርግጥ ነው ኢትዮጵያ ወደብዋን ስትል ከማንም በላይ ጅቡቲን ትፈልጋታለች። ሆኖም ከዓለም አገራት ወደብ የሌላቸው በቁጥር 44 ወይም 20 ከመቶ ብቻ ናቸው። ጅቡቲን አጥብቀው መፈለጋቸውን በተግባር ያሳዩን አገራት ግን የራሳቸው ወደብ ያላቸው ብቻ ሳይሆኑ በኢኮኖሚም በወታደራዊም አቅማቸው ልዕላያን ለመባል መባል የበቁ ናቸው። አሜሪካ፣ ቻይና፣ ጃፓን፣ ፈረንሳይ፣ ጣሊያንና የአውሮፓ ኅብረት በአካል ጅቡቲ ከተገኙ የጦር መንደሮቻቸውንም ከመሰረቱ ሰነባበቱ። ራሽያ፣ ቱርክ፣ ህንድ፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ደግሞ በር እያንኳኩ ነው። ጅቡቲ ከፈረንሳይ ቅኝ ግዛት ነፃ የወጣችው እንደ አውሮፓውያን አቆጣጠር በ1977 ሲሆን በነፃነቷ ማግስት በተደረገ ወታደራዊ ስምምነት መሠረት፣ ፈረንሳይ በጅቡቲ ቋሚ የጦር መንደር የመሰረተች የመጀመሪያዋ ሀገር ሆነች። በጅቡቲ የሚገኘው የፈረንሳይ ጦር በተዋጊ ጀቶችና ሄሊኮፕተሮች በባህር ኃይልና በሜካናይዝድ እግረኛ የተደራጀ ነው። ፈረንሳይ ጅቡቲ ውስጥ የመገኘቷ ምክንያት በአካባቢው የሚያልፉ የፈረንሳይ የንግድ መርከቦችን የመጠበቅ የባህር ላይ ወንበዴዎችንና ሽብርተኝነትን መዋጋት ከአፍሪካ ቀንድና ከአረብ ባሕረ ሰላጤ አገራት የደህንነት መረጃዎችን ለመሰብሰብ ነው። አሜሪካ በበኩሏ የጦር ኃይሏን ጅቡቲ ላይ ያቋቋመችው እንደ ኤሮፓውያን አቆጣጠር በ2001 ነበር። በእርግጥ በወቅቱ ቋሚ ጦርም ወታደራዊ ሰፈርም አልነበራትም። በ911ዱ የሽብር ጥቃት ወቅት በየመንና በሶማሊያ የሚገኙ የአልቃይዳ ደጋፊዎች ያለቻቸውን ታጣቂ ኃይሎች ለመውጋት የፈረንሳይ የጦር ካምፕ የነበረውን ካምፕ ሌሞኔር በጊዜያዊነት በመጠቀም ነበር በጅቡቲ ምድር ጦሯን ያሰፈረችው በ2002 ግን የካምፕ ሌሞኔርን መሠረተ ልማቶች በማዘመን ጅቡቲ ላይ መሠረቱን አድርጎ በአፍሪካ ቀንድና በአረብ አገራት መካከል እየተወረወረ ኢላማዎችን የሚመታ ቋሚ የጦር ካምፕ ለመገንባት ከጅቡቲ መንግሥት ጋር ተስማማች ስምምነቱ አሜሪካ ሉዓላዊት በሆነችው በጅቡቲ ግዛት ውስጥ የጦር ኃይል እንድታቋቁም ወታደራዊ መሠረተ ልማቶችንም እንድትገነባ ጅቡቲ በምላሹ በየዓመቱ 38 ሚሊዮን ዶላር እንዲከፈላት ነበር። በዚህም በ2004 በአፍሪካ ምድር የሚገኝ ብቸኛው የአሜሪካ ጦር ወይም አፍሪኮም ጅቡቲ ላይ ተቋቋመ። አሜሪካና ጅቡቲ በ2014 ይህንን ውላቸውን ያደሱ ሲሆን አሜሪካ እስከ 2044 የጅቡቲን ምድር እንድትጠቀም፣ በዓመት ለጅቡቲ የምትከፍለው ገንዘብም ከ38 ወደ 63 ሚሊዮን ዶላር ከፍ እንዲል ተስማምተዋል። በጅቡቲ የሚገኘው የአሜሪካ የጦር ሰፈር በተዋጊ ጀቶች፣ በወታደራዊ የጭነት አውሮፕላኖች፣ በዘመናዊ ድሮኖች እና በእግረኛ ወታደሮች የተደራጀ ነው። ጅቡቲ ላይ ምን እየተካሄደ ነው? ምንስ የተለየ ሚስጥር ተገኝቶ ነው የዓለም አያላን አገራት በሙሉ የጦር ሰፈር የሚገነቡት? እንድንል የሚያስገድደን ግን በሁለተኛው የዓለም ጦርነት በደረሰባት ከባድ ኪሳራ ምክንያት እንኳንና ከአገሯ ውጪ በገዛ አገሯም ለጦር ኃይል ብዙ ወጪ ላለማውጣት የወሰነችው ጃፓን ሳትቀር ጅቡቲ ላይ የጦር ኃይል መመስረቷን ስንመለከት ነው። ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ ከሀገሯ ውጪ የጦር ሰፈር ያቋቋመችው ጃፓን ጅቡቲ ድረስ ለመምጣቷ በምክንያትነት ያቀረበችው የሶማሊያ የባህር ላይ ወንበዴዎችን መዋጋትን ነበር። ቀስ በቀስም ዓላማዋን የደህንነት መረጃ መሰብሰብ፣ አካባቢያዊ ቅኝትና ልዩ ስለላ ቀይራዋለች። ወዳጅ አገራት እንደመሆናቸው አሜሪካ፣ ፈረንሳይና ጃፓን ጎን ለጎን ወታደራዊ ሰፈር መመስረታቸው ብዙም አስገራሚ አልነበረም። ብዙዎችን ያስደነገጠው ከምዕራባውያኑ ጋር በባላንጣነት የምትተያየው ቻይና እንደ አውሮፓውያን አቆጣጠር በ2017 ከሀገሯ ውጪ የመጀመሪያዋ የሆነውን የጦር ሰፈር ከአሜሪካ ጃፓንና ፈረንሳይ ጎን ማቋቋሟ ጅቡቲም ይህንን እንደ ቀልድ መፍቀዷ ነበር። ቻይና ጅቡቲ ላይ ያቋቋመችው የጦር መንደር ራሷ ቢሊዮን ዶላሮችን አውጥታ በገነባችላት የዶራሌ ወደብ አቅራቢያ የሚገኝ ሲሆን ከፍተኛ መሳሪያ የሚሸከሙ ተዋጊ አውሮፕላኖችን ድሮኖችንና እስከ አስር ሺህ ወታደሮችን በአንድ የማስተናገድ አቅም ያለው ነው። ቻይና የትም አድርጋ የማታውቀውን ጅቡቲ ላይ የጦር መንደር የመገንባቱ ዓላማ ዓለምን ለማገናኘት በጀመረችው በቤልቴንድ ሮድ ኢኒሼቲቭ የሚገነቡ መሠረተ ልማቶችንና በባቤል ማንዴ በኩል ወደ ቻይና የሚያልፈውን የነዳጅ መስመር መጠበቅ፣ የሶማሊያ የባህር ላይ ወንበዴዎችንም መዋጋት ነው ተብሏል። ጣሊያንም በጅቡቲ የራሳቸው የጦር መንደር ካላቸው አገራት አንዷ ናት። የአውሮፓ ህብረት በበኩሉ የሶማሊያ የባህር ላይ ወንበዴዎችን ለመዋጋት በሚል እንደ አውሮፓውያን አቆጣጠር በ2013 ጅቡቲ ገብቷል። ኦፕሬሽን አትላንታ ሲሉ በሰየሙት ተልእኮ ወቅት የጀርመን የስፔንና የእንግሊዝ ጦሮች ጅቡቲ ላይ ሰፍረው ነበር። ዛሬም በአውሮፓ ኅብረት ሥር የሚተዳደሩ የጦር ኃይሎች ጅቡቲ ውስጥ ይገኛሉ። እስካሁን ይፋዊ የጦር ሰፈራቸውን ባይመሰርቱም ራሽያ፣ ቱርክ፣ ህንድ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያም የጦር መንደሮችን ሊመሰርቱ ከጅቡቲ ጋር ተስማምተዋል፣ ወይም በድርድር ላይ ናቸው። እነዚህን ሁሉ ሀያላን አገራት ወደ ጅቡቲ የሚስባቸው ማግኔት ምንድን ነው? ጅቡቲስ፣ ከመላው ዓለም እየሰበሰበች እሳት በጉያዋ የምትታቀፈው ምን ልታበስልበት፣ ወይስ ልትቃጠልበት? ከምንም በላይ የሀያላኑ አገራት በአፍንጫዋ ስር መሰብሰብ ኢትዮጵያን ከማትወጣበት ቅርቃር ውስጥ ይከታት ይሆን? እንመለስበታለን። በአፍሪካ ካርታ ላይ ጠብ ያለሽ ነጥብ የማታክለው ጅቡቲ የቆዳ ስፋቷ በትላልቅ አገራት ከሚገኝ የአንድ ሀብታም ገበሬ የእርሻ መሬት አይበልጥም። በረሃማ አገር እንደመሆኗ መታረስ የሚችለው መሬቷ ዜሮ ነጥብ አራት ከመቶ ብቻ ነው፣ ወይም የሚታረስ መሬት የላትም ማለት እንችላለን። ለም መሬት ብቻ ሳይሆን ግን ምንም አይነት ወራጅ ወንዝም የላትም። ሁለት ትናንሽ ሀይቆች ቢኖሯትም ጨዋማ በመሆናቸው ለመጠጥ አገልግሎት አይውሉም። ከመሬቷ ቆፍራ የምታወጣው ለዜጎቿ መተዳደሪያ ለሀገራቸው ገቢ የሚሆን ከጨው ውጪ እዚህ ግባ የሚባል የተፈጥሮ ሀብትም የላትም። በ2024 በተደረገ የህዝብ ቆጠራም የዜጎቿ ቁጥር 1 ሚሊየን ብቻ ነው። መዲናችን አዲስ አበባ ብቻ በህዝብ ብዛት ጅቡቲን በብዙ ጥፍት በልጣታለች። በአጠቃላይ ከአፍ የወደቀች ጥሬ የማታክለው ጅቡቲ በተፈጥሮ የተበደለች ትሆን እንጂ በአካባቢው ማንም አገር የሌለውን እጅግ ውድ የሆነውን ጂኦግራፊያዊ አቀማመጥ ታድላለች ከህንድ ውቅያኖስና ከአረብ ባህር ተነስቶ በቀይ ባህር አድርጎ በስዊዝ ካናል አቋርጦ ሜዲትራኒያን ባህር የሚገባው የዓለም ንግድ የጅቡቲውን ባቤል ማንዴብ ሳይነካ አያልፍም። ባቤል ማንዴብ ከፍተኛ መጠን ያላቸው የዓለም የኮንቴነርና ነዳጫኝ መርከቦች የሚተላለፉበት፣ ለአንድ ቀን ቢዘጋ የዓለምን የግብይት ሥርዓት የማናጋት አቅም ያለው የባህር መስመር ነው። ይህንን የዓለም ጉሮሮ የመክፈትም የመዝጋትም ኃላፊነቱን ተፈጥሮ ለጅቡቲ ሰጥታታለች። በእርግጥ የመን፣ ሱዳን፣ ኤርትራ ሶማሊያ ሶማሊላንድና ፑንትላንድም በአካባቢው ይገኛሉ ሆኖም ኤርትራ ከምዕራቡ ዓለም ጋር ጥለኛ ናት የመን ሱዳንና ሶማሊያ ደግሞ በእርስ በርስ ጦርነትና በሽብርተኝነት የሚታመሱ እንኳንና የአካባቢውን የራሳቸውንም ሰላም ማስጠበቅ ያልቻሉ አገራት ናቸው ሶማሊላንድና ፑንትላንድም ዓለም አቀፍ ዕውቅና የላቸውም ጅቡቲ በከፊል ሰላም በከፊል ዕውቅና ባላገኙ አገራት የተከበበች የተረጋጋ መንግስትና የሀገር ውስጥ ሰላም ያላት ብቸኛዋ የአካባቢው አገር ናት። ከሰላሙም ከመረጋጋቱም በላይ ደግሞ ገንዘብ እስከከፈለ ድረስ የትኛውንም ዓለም አቀፍ ኃይል እጇን ዘርግታ የምትቀበል የአካባቢው ብቻ ሳይሆን ብቸኛዋ የዓለም አገርም ናት። አካባቢው በታጣቂ ኃይሎችና በባህር ላይ ወንበዴዎች የሚታመስ እንደመሆኑ ኃያላኑ አገራት የባቤል ማንዴብን ጉዳይ በጦርነት ለሚታመሱት አቅመቢስ የአካባቢው አገራት መተው አልፈለጉም። እጆቿን ዘርግታ የምትቀበላቸው እንደ ጅቡቲ አይነት አገር ማግኘታቸው ደግሞ ሁሉንም ነገር አቅሎላቸዋል። በዚህም የጅቡቲን ያህል በሶስተኛ አገራት የጦር ሰፈሮች የተለቀለቀ አገር የትም አይገኝም። ጅቡቲ ይህንን የምታደርገው ኢኮኖሚዋን ለመደጎም ሊሆን ይችላል። ሆኖም ከጦር መንደር ኪራይ የምታገኘው ዓመታዊ ገቢ 43 ቢሊዮን ዶላር ለሚጠጋው ጂዲፒዋ ያለው አስተዋጽኦ ከ3 ከመቶ በታች ነው። በቁጥር ካየነውም 125 ሚሊዮን ዶላር ብቻ ነው። የጅቡቲ አካሄድ አንድም ብሔራዊ ደህንነቷን የማስጠበቅ ሊሆን ይችላል። የምትገኝበት አካባቢ እጅግ ተፈላጊም እጅግ አደገኛም እንደመሆኑ ራሷን ለመከላከል በቂ የኢኮኖሚም ሆነ የጦር ኃይል የሌላት ጥንጥየዋ ጅቡቲ ሀያላን አገራትን ከለላ ለማድረግ እየሞከረች ይሆናል። ይህ ከሆነ ደግሞ በአንድ ኃያል አገር ብቻ መጠበቅ ለጅቡቲ ከባድ አደጋ አለው። አንድም የገለልተኝነቷ ጉዳይ ጥያቄ ውስጥ ስለሚገባ ከሌሎች ሀያላን አገራት መገለል ሊገጥማት ይችላል። በሌላ በኩል የምትጠብቃት ሃያል አገር በውስጥ ጉዳይዋ ጣልቃ እየገባች እጇን የመጠምዘዝ ፖሊሲ ማስቀየር ምናልባትም ካልተመቻት መንግስት እስከ መቀየር ልደርስ ትችላለች። በዚህ ምክንያት ጅቡቲ ገለልተኛ ሆና በሁለት ቢላዋ መብላትም መርጣለች። አሁን ባለው ሁኔታ ለምሳሌ የአሜሪካም የቻይናም ወዳጅ ናት። ይህ ብልጠት ግን ሁሌ ላይሰራ ይችላል። አሜሪካ ለምሳሌ በጅቡቲ በሚገኘው የቻይና ጦር ደስተኛ አይደለችም። በተደጋጋሚም ቻይና በጦር መንደሬ ላይ ስለላ ያካሄደች ነው ስትል ቅሬታ ታሰማለች። አይበለውና የሁለቱ አገራት ቅራኔ ወደ ግጭት ቢያመራ ጅቡቲ የሐያላኑ አገራት የጦር ሜዳ ሆነች ማለት ነው። በሌላ በኩል በደቡብ ቻይና ባህር ላይ በአሜሪካና በቻይና መካከል ከፍተኛ ውጥረት ይታያል። ውጥረቱ ተባብሶ ሁለቱ አገራት የቃላት ሳይሆን የጥይት አረር መወራወር ቢጀምሩ ጅቡቲ ላይ ጎን ለጎን የሚገኙት የሁለቱ አገራት ጦሮች እንካቅመስላለመባባላቸው ማንም ዋስትና መስጠት አይችልም። ትልቁ ጥያቄ ግን የሃያላኑ አገራት በጅቡቲ መገኘት በኢትዮጵያ ላይ የሚያስከትለው ተጽዕኖ ነው። ቀደም ሲል እንዳነሳነው ጅቡቲ ውስጥ በሚገኙ ሐያላን አገራት መካከል ጸብ ይነሳ ተጎጂዋ ጅቡቲ ብቻ ሳትሆን ለወጪ ገቢ ንግዷ በጅቡቲ ወደቦች ላይ ጥገኛ የሆነችው ኢትዮጵያም ናት። በሌላ በኩል ሐያላኑ አገራት በጅቡቲ መገኘታቸው ኢትዮጵያ ከጅቡቲ ጋር ስምምነቶችን በማሰር በጅቡቲ የጦር መንደር ለመመስረት የባህር በርም ለማግኘት የምታደርገውን ጥረት ይገታዋል። ምናልባትም ሐያላኑ አገራት ባይኖሩ ጢንጥየዋ ጅቡቲ ለደህንነቷ ስትል ኢትዮጵያን የሙጥኝ ባለቻት ነበር። ይህም ኢትዮጵያ በአካባቢው ጂኦፖለቲክስ ላይ የሚኖራትን ሚና በመቀየር ተሰሚ አገር ባደረጋት ነበር። ጅቡቲ ከጦር መንደር አልፋ በወደቦቿ ግንባታና አስተዳደር ላይ ታላላቆቹን አገራት ጣልቃ ለማስገባት የምታደርገው ጥረትም በቀጥታ የኢትዮጵያን ብሔራዊ ጥቅም ይጎዳዋል። በዶራሌ መልታይ ፐርፐስ ፖርትና በጅቡቲ ፖርት ለምሳሌ የቻይና መንግሥት የባለቤትነትና የአስተዳደር ድርሻ አለው። በኋላ ቢቋረጥም የዱባዩ ዲፒ ወርልድም በጅቡቲ በሰፊው ይንቀሳቀስ ነበር። እነዚህ እንቅስቃሴዎች ከቀጠሉ በወደብ አጠቃቀም ላይ ሕጎችን የማውጣትና ታሪፎችን የመወሰን ሥልጣን በሦስተኛ ወገን እጅ ላይ ስለሚወድቅ በቀጥታ የኢትዮጵያን ጥቅም ይጎዳዋል። በእርግጥ ነገርየው ጉዳት ብቻ ሳይሆን ጥቅምም አለው። ኢትዮጵያ የወጪ ገቢ ንግዷን የምታሳልጠው በጅቡቲ ወደቦች በኩል እንደመሆኑ ራሷ ጅቡቲን ጨምሮ ቀይ ባህር፣ የአረብ ባህርና የሕንድ ውቅያኖሶች ሰላም መሆናቸው የንግድ እንቅስቃሴዋ እንዳይገታ ያደርገዋል። አልሸባብን ጨምሮ በኢትዮጵያ ብሔራዊ ጥቅም ላይ አደጋን የሚደቅኑ ኃይሎች መገታታቸውም ጥቅም እንጂ ጉዳት የለውም። ብዙዎቻችን የጅቡቲ ወደብ ሲባል አንድ ወደብ ይመስለናል። ጅቡቲ ግን በትንሹ ሰባት ወደቦች አሏት። ጥንታዊው የጅቡቲ ወደብ የመጀመሪያው ነው። ዶርሃሌ ኮንቴነር ተርሚናል፣ ዶርሃሌ መልታይ ፐርፐስ ፖርት፣ ዶርሃሌ ኦይል ተርሚናል፣ ጉቤት ፖርት እና ዳይሜርጂግ ላይቭ ስቶክ ፖርት ይባላሉ። ሌሎች ባህር ላይ ያልተመሠረቱ ለመጋዘንነት አገልግሎት የሚውሉ ደረቅ ወደቦችም አሏት። እነዚህ ወደቦች በሙሉ ግን ኢትዮጵያ ካልተጠቀመችባቸው ምንም ናቸው። ኢትዮጵያ ከዓለም ለመገናኘት ጅቡቲን አጥብቃ የመፈለጓን ያህል ጅቡቲም ከዓመታዊ ገቢዋ የአንበሳውን ድርሻ የምታመነጭላትን ኢትዮጵያ ትፈልጋታለች። ከጅቡቲ ጂዲፒ 75 ከመቶ፣ ከዓመታዊ መንግሥታዊ ገቢዋም 80 ከመቶ ከኢትዮጵያ የሚገኝ ነው። ጅቡቲ ከኢትዮጵያ የምታገኘው ጥቅም ግን በዚህ አይገደብም። ጅቡቲ ከከርሰ ምድሯ በቁፋሮ የምታወጣው የውኃ ክምችት በከፍተኛ መጠን በመቀነሱ ንጹሕ የመጠጥ ውሃ የምታገኘው ከኢትዮጵያ ነው። ያውም ምንም አይነት ክፍያ ሳትፈጽም በነጻ እንደ አውሮፓውያን አቆጣጠር በ2013 በጅቡቲና በኢትዮጵያ መካከል ለ30 ዓመታት በተፈረመ ስምምነት መሰረት ጅቡቲ የኢትዮጵያን ውሃ የምትጠጣው ውሃውን ሀገሯ ድረስ ለመውሰድ ካወጣችው የመሰረተ ልማት ግንባታ ውጪ ምንም አይነት ክፍያ ሳትፈጽም ነው በወቅቱ ይፋ በተደረገ መረጃ መሰረት ኢትዮጵያ ይህንን ያደረገችው በደም የተሳሰርን አንድ ሕዝቦች ነን ወንድሞቻችንን ውሃ የማጠጣት ግዴታ አለብን በሚል ነው እንደ አውሮፓውያን አቆጣጠር በ2024 የሁለቱ አገራት የውሃ ሚኒስትሮች ይፋ ባደረጉት መረጃ መሠረት ደግሞ 20 ሺህ ኪዩቢክ ሜትር የነበረው ኢትዮጵያ ለጅቡቲ የምታቀርበው የውሃ መጠን በአምስት እጥፍ አድጎ ወደ 100 ሺህ ኪዩቢክ ሜትር ከፍ ብሏል። በሌላ በኩል ጅቡቲ የኢትዮጵያን የኤሌክትሪክ ኃይልም ትጠቀማለች። ይህ ሁሉ ሆኖም ግን በመግቢያችን ላይ እንደገለጽ ነው በአካባቢው ከሚገኙ ወደቦች ጋር ሲነጻጽር ጅቡቲ ለወደብ አገልግሎት ኢትዮጵያን የምታስከፍላት ገንዘብ ከፍተኛ ነው። ገንዘብ እስከተከፈላት ድረስ መሬቷ ላይ የጦር ኃይል ላቋቁም ብሎ ለጠየቃት የትኛውም አገር እምቢ ብላ የማታውቀው ጅቡቲ የጦር መንደር ለመመስረት ይፋዊ ጥያቄ ቀርቦላት ውድቅ ያደረገችው ብቸኛው ጥያቄ የኢትዮጵያን ነው። ተንታኞች እንደሚሉትም ኢትዮጵያ ምንም አይነት የባህር በር አማራጭ እንዳይኖራት በጅቡቲ ላይም ጥገኛውና እንድትኖር ጅቡቲ በፖሊሲ ደረጃ ነው የምትሠራው። እንዴት ሆኖ የሚያስብል አንድ መረጃ እናንሳ። በቅርቡ በሶማሊላንድ ጉዳይ ኢትዮጵያና ሶማሊያ መካረር ውስጥ በገቡበት ወቅት ጅቡቲ አንድ አስገራሚ ስጦታ ለኢትዮጵያ አቅርባ ነበር ኢትዮጵያ ወደብ ፍለጋ ልትንከራተት አይገባም የታጁራ ወደቤን ትጠቀምበት የሚል ይህንን መረጃ ያነበበ ሰው ወደቧን እንድንጠቀም የፈቀደችልን አገር እንዴት የወደብ ባለቤት እንዳንሆን በፖሊሲ ደረጃ ትሰራለች ይባላል ማለቱ አይቀርም የጅቡቲ ዋናው ዓላማም ይህንን አመለካከት መፍጠር ነው ጅቡቲ በዚያ ነገሮች በተካረሩበት ወቅት የዓለም ሚዲያዎችን ሰብስባ ኢትዮጵያ የታጁራ ወደብ እንድትጠቀም ፈቅጄላታለው የማለቷ ሚስጥር ኢትዮጵያን በዓለም ፊት ለማሳጣት ነው። ምክንያት ሲጀመር የታጁራን ወደብ መችከልክል አታውቅና፣ የታጁራ ወደብ የተገነባው ለንግድ አገልግሎት እንደመሆኑ ቀድሞም አሁንም ለኢትዮጵያ ክፍት ነው። አሁን ባለው ሁኔታ ግን በወር ከአንድ መርከብ በላይ የማያስተናግድ ስራ የፈታ ወደብ ነው። የጅቡቲ ስጦታ ታዲያ ወደቡ የኔ ነው፣ የምትጠቀሚውም ገንዘብሽን እየከፈልሽ ነው አስተዳደሩን ግን በጋራ እናድርገው የሚል ነው። ኢትዮጵያ እየከፈለች በምትጠቀመው የሰው ወደብ የዕለት ተዕለት አስተዳደር ውስጥ መግባቷ የሚያስገኝላት ብሔራዊም ኢኮኖሚያዊም ጥቅም የለም። ይህንን ማድረግ ግን ለጅቡቲ ሁለት ጥቅሞችን ያስገኝላታል። ኢትዮጵያ እሺ ብላ የጅቡቲን ስጦታ ከተቀበለች ወደብ የማግኘት ጥያቄዋ ዳግም ላይ ይነሳ ተቀበረ ማለት ነው። ከተነሳም ጸብ አጫሪነት ነው። በዚህም ጅቡቲ አንድም ኢትዮጵያ በወደቦቿ ላይ ጥገኛውና እንድትቀጥል ታደርጋታለች በሌላ ወገን ደግሞ ሥራ የፈታውን የታጆራ ወደቧን ወደ ሥራ ታስገባለች። ተቃራኒው ሆኖ ኢትዮጵያ የጅቡቲን ስጦታ በይፋ አልቀበልም ካለቻትም፣ ይህም ኢትዮጵያን በዓለም አደባባይ ለማሳጣት ጥሩ ዕድል ነው። ይኸው የባሕር በር ሰጥቻት እምቢ አለችኝ፣ ፍላጎቷ የባሕር በር የማግኘት ሳይሆን የፖለቲካ ነው የሚል ድምዳሜ ላይ እንዲደረስ ታደርጋለች። ይህንን ሁሉ የምታደርገው አገር እንግዲህ የእኛ ነበረች መባሉን የሚያስደንቀን፣ የተነሳንበት ጥያቄም እሱ ነው። የ99 ዓመቱን ቆቅልሽ እውነት አጼ ምኒሊክ ጅቡቲን ለ99 ዓመት እንድትጠቀምበት ለፈረንሳይ አከራይ ተዋታሉ ወይ ለሚለው ጥያቄ አጭሩ መልስ በፍጹም የሚል ነው ፈረንሳይ ጅቡቲን የወሰደቻት አንድም በየትኛውም የዓለም ክፍል ቅኝ ግዛት ስትመሠረት እንደምታደርገው በኃይል በሌላ በኩል የአካባቢውን የጎሳ መሪዎች በገንዘብ በማታለል ነው ነገርየውን በዝርዝር እንመልከት ፈረንሳይ ኦቦክ ጅቡቲ ላይ የራሷ ያደረገችውን የመጀመሪያው መሬት ከአፋር የጎሳ መሪዎች በገንዘብ የገዛቸው እንደ አውሮፓውያን አቆጣጠር በ1862 ነበር። ይህ እንግዲህ አውሮፓውያን ራሳቸው በርሊን ጀርመን ላይ ተሰባስበው አፍሪካን ለመቀራመጥ ከመወሰናቸው ከሁለት አስርት ዓመታት በፊት መሆኑ ነው። ይህ ሲሆን አጼ ምኒልክ ንጉሥም ንጉሠ ነገሥትም አልነበሩም። ትክክለኛ መገኛቸውን ማወቅ ካስፈለገም በአጼ ቴዎድሮስ ተይዘው እስር ቤት ነበሩ። አጼ ምኒልክ የኢትዮጵያ ንጉሠ ነገሥት የሆኑት ፈረንሳይ የመጀመሪያውን መሬቷን ከገዛች ከ27 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1889 ነበር። ፈረንሳይ በተለያዩ ጊዜያት ከአፋርና ከኢሳ የጎሳ አባላት መሬት እየገዛች በኦቦክ የጀመረችውን ግዛት የማስፋፋት ስልት አጠናክራ ቀጥላ፣ በ1896 የፈረንሳይ ሶማሊላንድ ያለችውን የጅቡቲ ቅኝ ግዛቷን ይፋ አደረገች። ይህ ሲሆን አጼ ምኒልክ አድዋ ላይ ከጣሊያን ጋር ጦርነት ላይ ነበሩ። ጦርነቱ በኢትዮጵያ አሸናፊነት ተጠናቀቀ። ይሄኔ ጅቡቲን የያዘቻት ፈረንሳይ፣ ከፊል ሶማሊያ፣ ኬንያና ሱዳንን ቅኝ የምትገዛው እንግሊዝም ለኢትዮጵያ መንግስት ይፋዊ እውቅናን ሰጡ። ኢትዮጵያ በበኩሏ ጣሊያንን ታሸንፋት እንጂ የጣሊያን ጦር በአካባቢው በብዛት እንደመገኘቱ በማንኛውም ሰዓት ዳግም ወረራ ሊፈጽም ይችላል። አጼ ምኒልክም ለዚህ ዝግጅት ማድረግ ነበረባቸው፣ አንድም ወዳጅ አገራትን በማብዛት ሁለትም የጦር መሳሪያዎችን በመግዛት በዚህ ወቅት ግን ኢትዮጵያ የጦር መሳሪያ ከውጭ ሀገራት ማስገባት የምትችልበት ወደብ አልነበራትም። ይህንን ለማድረግ የግድ የአካባቢው ቅኝ ገዢ ከሆኑ ኃይሎች ጋር ሰላም መፍጠር ነበረባት። እናም ጣሊያንን አድዋ ላይ ባሸነፈቻት በዓመቱ እንደ አውሮፓውያን አቆጣጠር በ1897 ከፈረንሳይና ከእንግሊዝ መንግሥታት ጋር የድንበር ውል ተፈራረመች። ከፈረንሳይ ጋር በተፈራረመችው ስምምነት በተለይ ኢትዮጵያ የጅቡቲን ወደብ ከቀረጥ ነፃ እንድትጠቀም ነፃነቷን ለማስጠበቅ የሚረዷትን የጦር መሣሪያዎችም በጅቡቲ በኩል እንድታስገባ ከጅቡቲ አዲስ አበባ የሚዘልቅ የባቡር መስመርም እንዲገነባ ተስማማች። ኢትዮጵያ ይህን ማድረጓ በዓለም ገናና ከነበሩት በቅኝ ግዛቶቻቸው ዙሪያዋን ከከበቧት የፈረንሳይና የእንግሊዝ መንግሥታት ዲፕሎማሲያዊ ድጋፍ አስገኘላት። ይህንን ዲፕሎማሲያዊ ድጋፍ ማግኘቷና የጦር መሳሪያዎችን ማስገባት መቻሏ ደግሞ ጣሊያን ድጋሚ ከምታደርግባት ወረራ ራሷን ለመከላከል ምትክ የማይገኝለት ነበር። እውነታው ይህ ከሆነ ዘጠና ዘጠኝ ዓመት የሚለው ታሪክ ታዲያ ከየት መጣ የሚለው ሌላው ጥያቄ ነው። ይህ የዘጠና ዘጠኝ ዓመት ታሪክ ለባቡር መስመር ግንባታ የተፈረመው ስምምነት ላይ መገኘቱ የስህተቱ መነሻ ሊሆን ይችላል። ከጅቡቲ እስከ አዲስ አበባ የሚዘረጋውን የባቡር መስመር ገንብቶ ሲጨርስ የፈረንሳዩ የባቡር መስመር ገንቢ ድርጅት ለዘጠና ዘጠኝ ዓመታት መስመሩን እንዲያስተዳድር ስምምነት መደረጉ ይታወሳል። ይህ ግን በጅቡቲ ብቻ ሳይሆን በኢትዮጵያ መሬት ላይ የሚገኘውን የባቡር መስመር የሚጨምር ሲሆን ከባቡር መስመሩ ውጪ የመሬት ባለቤትነትን የሚያስገኝ አልነበረም። መብቱ የተሰጠውም ለፈረንሳይ መንግሥት ሳይሆን የባቡር መስመሩን ለሚገነባው የግል ድርጅት ነበር። የዛሬ ጉብኝታችንን በዚያው አበቃን። አብራችሁን ስለቆያችሁ እናመሰግናለን።